ከአስገራሚ አስገራሚ የኢትዮጵያ ፍልውሃዎች መካከል አንዱ እንደሆነ ይነገርለታል። የአርቶ ፍልውሃ የአርቶ ፍልውሃ በማዕከላዊ ኢትዮጵያ ክልል ከሚገኙ የመስህብ ስፍራዎች አንዱ ነው። መገኛውም ሀላባ ዞን ነው። ፍልውሃው ለተለያዩ ህመሞች ፈውስ የሚሰጥ በቆሎ፣ ድንች፣ እንቁላልና መሰል የምግብ አይነቶችን በደቂቃ ብስሎ የሚመግብና ጎብኚዎችንም የሚያዝናና ነው። በርካቶችም ከተለያዩ የሀገሪቱ አካባቢዎች ከአርቶ ፍልውሃ ፈውስን በመሻት ወደ ስፍራው ይተማሉ። እኛም በስፍራው በተገኘንበት ወቅት ለህመማቸው ፈውስን ፍለጋ ከመጡ የአርቶ ፍልውሃ ተጠቃሚዎች ጋር ቆይታ አድርገናል። ወደዚህ የመጣሁት ብርድ አስቸግሮኝ፣ ቲም ቤት ሲታከም አልተሻለኝም ነበር። ብዙ ሰዎች እዚህ መጥቶ ታጥቦ ምን ብሎ ጤንነታቸውን ሲያገኙ፣ እኔም በዛው ጤንነት አገኛለሁ ብዬ መጥቻለሁ። እዚህ ጋር ከመጣሁ በኋላ ግን ሰላም አግኝቸዋለሁ ግን እግሬ እጄ እንዲህ አይፈታም ነበር። አሁን እንደፈለግኩ እየተፈታ ነው እየተንቀሳቀስ ነው። እኔ ብቻ አይደለም፣ እኔ እንኳን ተራምጄ ነው የመጣሁት። በሌላ ነገር በሞቶር በመኪና የመጣ ሰው ብዙ ጤንነቱን አግኝቶ እየሄዳ ነው፣ በዚህ ውሃ ምክንያት ማለት ነው። ሰውነቴ ላይ የብርድ በሽታዎች ይስተዋላሉ። ሕክምናም ሄጄ ትንሽ ለውጥ አላገኘውም። እዚ ጋ በየሳምንቱ ጠዋት እየመጣሁ ከሰዓትም ሞተር ስላለኝ ማምሻ አካባቢ እየመጣሁ እየታጠብኩ ብዙ ለውጥ አግኝቻለሁ። ከዚህ በፊት ብዙ ቦታ ተንቀሳቅሻለሁ በህክምና ምክንያት። እዚህ ጋር አሁን በጣም ለውጥ ስላገኘው። ምክንያቱም ይህን የሰማሁት ከዚህ በፊት ብዙ ሰዎች እየመጡ ይታጠቡ እንደዚህ ተፈውሰናል፣ ተሽሎኛል፣ ድኛለሁ የሚሉ ሰዎችን ዜና ሰማለሁ። ይህም ኢንፎርሜሽን ስሰማ እኔም እስቲ እዚህ አካባቢ ያለውን ለምን ይህን ተፈጥሮ ድንቅ ውሃ እኔም አልሞክረውም ብዬ ተደጋጋሚ መጥቼ በመታጠብ አሁን ጥሩ ጤና ለን ያለሁት። ለብዙ በሽታዎች ፍቱን መድኃኒት ነው። ሰዎች በቃሬዛ ተሸክመው ያመጡት ሰው ሁለት ሶስት ቀን እዚ አካባቢ አድሮ ታጥቦ በእግሩ ተንቀሳቅሶ መሄድ የሚችል ነው። ከኢትዮጵያ ውስጥ ከብዙ አቅጣጫ በሆስፒታል ታክመው መድኃኒት ያላገኙ ሰዎች እዚህ መጥተው ተፈውሶ ነው የሚሄዱት። እኔም ብርድ በሽታ ስላለብኝ መታጠብ ከጀመርኩኝ በጣም ጤናማ ነኝ። አልሐምዱልላህ። የአርቶ ፍልውሃ ከመድኃኒትነት ባለፈም ድንቅ የመስህብ ስፍራ በመሆኑም ዞኑ በማልማት አሁን ካለው ተጠቃሚ የላቀ ጎብኚዎችንም ሆነ ፈውስን ፈልጎ የሚመጣ ሰውን ማስተናገድ ስለሚያስችለው አካባቢውን ማልማት ላይ ትኩረት ያደርግ ይላሉ። ዳና ምግብ ቤቶች እና የሚያድሩበት ማደሪያ ቤቶች ቢሰሩ ህዝቡ በደንብ ተጠቃሚ ይሆናል። እንደገና ከዚህ አርቶ ማዞሪያ የሚል ቦታ አለ። ከዛ ጀምሮ መንገዷን ብትስተካከል ሰዎች በሚገባ ተጠቃሚ ይሆናሉ የሚል እምነት አለኝ። የመንገዱም ችግር አለበት ፣ ትንሽ ዝናብ ትዘንብ ይችላል፣ ማግባት አይቻልም። ስለዚህ ለመንገድም ትኩረት ቢታደረጉ አሪፍ ይመስላል። የሀላባ ዞን የተለያዩ ባህላዊ፣ ታሪካዊና ተፈጥሯዊ መስህቦች የሚገኝበት ባለብዝኃ ዘርፍ የቱሪዝም መዳረሻዎች እንዳሉት የነገሩን የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ሀሩና አህመድ፣ ከእነዚህ የመስህብ ስፍራዎች መካከልም ፈዋሽም መስህብ የሚሆነው የአርቶ ፍልሃ ቀዳሚው ነው ይላሉ። ለብዙ በሽታዎች ፈዋሽ ነው ይህ ቦታ ማለት ነው። ከከተማ ከጎረባሽ ዞኖች በርካታ ሰዎች መጥቶ እዚህ ጋር ይታጠባሉ ማለት ነው። አጋጣሚ እኛ ሰዓት ርፍቴ መጠን እንጂ በጠዋት አስሮ ሰዓት ብንመጣ ከታች እስከ ላይ ድረስ ሰዎች ቁጭ ብለው ይታጠባሉ። በተለይ ለብርድ ለቁርጥማት፣ ለሳል፣ ለተለያዩ በሽታዎች ሰዎች እዚህ መቶ ታጥቦ በጣም ብዙ ሕክምና ሄደን መዳን ያልቸነውን በሽታ አርቶፊል ሄደን ታጥብን፣ ድነናል፣ ተሽኖናል ብሎ ብዙ ሰዎች እዚህ ምስክርነት ይሰጣሉ። ስለዚህ ሰዎች እዚሁ ታጥቦ፣ እዚሁ ደግሞ እንፋሎት አለ። እንፋሎት ይታጠናል ማለት ነው። ምናልባት በዘመናዊ መንገድ በኤሌክትሪክ በምናምን ስቲም ብሎ ሰዎች ይገባሉ፣ ግን በተፈጥሮ በራሱ የራሱ ስቲም አለው ማለት ነው። እዚህ ቆማችሁ ምናልባት ትንፋሽ የገባችሁ ከሆነ ሰዎች ታጥቦ ወጥቶ ይሄንን ጪስ ሲታጠኑ በላብ መልክ ከሰውነታችን በሽታ ይወጣል የሚል በትክክልም ፈዋሽ መሆኑን ምስክርነት የሚመጡ የሚሰጡ ብዙ ሰዎች አሉ። ስለዚህ ሰዎች መጥተው እዚህ ይታጠባሉ፣ ጪሱን ይታጠናሉ። በጪስ መንገድ በብዙ በሽታ ተፈውሰው የሚሄዱበት ሁኔታ አለ። ስፍራው ለምግብ ማብሰያነት ግልጋሎት የሚሰጥ የተፈጥሮ ፍል ውሃ ነው ይላሉ። እዚህ ደግሞ ያልበሰላ ምግብ ይዘው መቶ። በተለይ የሚንተከተክ በጣም መፈለ ቦታ አለ። እዚህ በቆሎ፣ እሸት፣ ድንች እዚሁ ቀቅሎ እዚሁ ይበላሉ፣ ማለት እየታጠቡ እዚሁ የበሰለ ምግብ ይዘው ማምጣት ሳይጠብቅባቸው እዚሁ በሙቁ ውሃው እየበሰሉ የሚበሉበት ቦታ ማለት ነው። ስለዚህ ከውሃው ደግሞ እየወሰዱ ቡና፣ ሌሎች ቅመማ ይዘው መጥቶ ከዚሁ እየቀዱ ሻይ ይጠጡበታል፣ ቡና ይጠጣሉ። ስለዚህ እዚሁ ያብሰላሉ፣ እዚሁ ያፈላሉ፣ እዚሁ ይጠጣሉ፣ እዚሁ እየበሉ ታጥቦ አድሮም፣ እዚህ ጭምር የሚጠቀሙበት ሁኔታ አለ። አርቶፍል ውሃ ለመታጠብ ብቻ አይደለም ወይም ደግሞ ለመስኖም ጭምር ማለት ነው። ከዚህ ወደ ሁለት ኪሎ ሜትር ታች አለ ውሃ ታች ከሄደ በኋላ ወደ ጉርጋድላ ተጠራቅሞ እንዲቀዘቅዝ ተደርጎ በስፋት መስኖ እየሰራበት ነው። አሁን ላይ እንደ ሀገር ለቱሪዝም ዘርፍ በተሰጠው ትኩረት የአርቶ ፍልውሃ የመስህብ ስፍራን አልምቶ ለተጠቃሚው የተሻለ አገልግሎት መስጠት እንዲቻል ዲዛይን ጭምር ተሰርቶለታልም ይላሉ አቶ ሀሩን አህመድ። የቱሪስት መስህቦቻችን ማልማት ጀምረዋል። ሰፊ ማለት ነው፣ በጣም ትላልቅ ቦታዎች። የውጭ አገራቶች ብዙ ቱሪስቶች እየመጡ ናቸው። ይህ ለሀገር ኢኮኖሚ ትልቅ አስተዋጽኦ አለው። አርቶም አሁን ጀምረናል። አርቶ ከሚሰጠው አገልግሎት ከተፈላጊነቱ አንጻር አልምቴን ወደ ተግባር ብዙ መስህቦችን ብዙ የውጭ ዜጎችን ለቱሪስት መስህብ እንዲሆን ታቅዶ ይሰራለበት ሁኔታ አለ። ዲዛይንም ጭምር ተሰርቷል።